በአማራ ክልል ሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ አሁን ከመሸ አፍላ ውጊያ መቀስቀሱ ተነገረ። በወልዲያ ዙሪያ ረግቦ የነበረው ውጥረት አሁን ዳግም ተባብሷል። የፋኖ ኃይሎች ወደ ጎንደር ከተማ የሚያስወጣውን የወልዲያን መንገድ ሙሉ ለሙሉ በቁጥጥራቸው ስር አድርገዋል። ከወልዲያ ከተማ ወደ ደሴ የሚያስወጣው መንገድ፣ ከወልዲያ ከተማ ወደ መቀሌ የሚያስወጣው መንገድ፣ ባጭሩ ሶስቱም የወልዲያ ከተማ መግቢያ በሮች አሁን በዚህ ሰዓት በፋኑ በፋኖ ኃይሎች ቁጥጥር ስር መግባቱ እየተነገረ ሲሆን በከተማዋ ዙሪያ ከፍተኛ የተባለ ውጊያ እየተደረገ መሆኑ ተነግሯል። ከተማዋ ውጥረት ነግሷል ተብሏል። የፋኖ ኃይሎች ወደ ከተማዋ ለመግባት ሶስቱን በሮች ይዘው የመንግስት ወታደሮችን እያስጨነቋቸው እንደሚገኙን የተነገረው አሁን በዚህ ሰዓት ተከታታይ የሞርተር ድብደባዎችን በከተማ ዙሪያ የዲሽቃ ድምጾችም እየተሰሙ ነው። ወልድያና አካባቢው አሁን ምን አዳዲስ ነገሮች አሉ? የመቻ ድምጦት ይሆናል። ለዚህ ሀይል ሽፋን ለመስጠት ጸጥታ በሚል ከፍላቂት ወደ ጋሻና ሲያቀና በነበረ ያድማ ብተና ሀይል ላይ የደፈጣ ጥቃት ተፈጸመ። ጉዳት መድረስ ተሰምቷል። ዝርዝሩን አካተናል። የምዕራብ ወሎ ዋና መቀመጫ የሆነችው መካነ ሰላም ከተማ አሁን በዚህ ሰዓት ከባድ የጨበጥ ውጊያ እየተደረገ ነው ተባለ። ከከተማዋ ወጡ የነበረው የመንግስት ኃይል ራሱን ዳግም አሰባስቦ ከፋኑ አባላት ጋር በከተማ ውስጥ የጨበጥ ውጊያ ወይም የእጅበች ውጊያ እያደረገ ሲሆን እስካሁን ድረስ ውጊያው እንደቀጠለ ታውቋል። በከተማ ተከታታይ የሞርተር ና የድሽቃ ድምጾች የተሰሙ ሲሆን ድሮን ደግሞ ዙሪያውን እየደበደበ መሆኑን የተነገረው በምዕራብ ወሎ ያለው ሁኔታ በእጅጉ አስፈሪ ነው ተብሏል። በማሻ ከተማ ና በወግዲ ከተማ ያለው የመከላከያ ሰራዊትም መከበቡ ነው እየተነገረው። አሁን በዚህ ሰዓት የመንግስት ወታደሮችም በወግዲ ያለውን ሰራዊት ነጻ ለማስወጣት መካነ ሰላም ላይ ውጊያ የከፈቱ ሲሆንም በማሻ ያለውን ሰራዊት ነጻ ለማስወጣት ደግሞ አጅባር ላይ ውጊያ መክፈታቸው ታውቋል። ዘርዘር ያለውን መረጃ ይዣለሁ። አብራችሁን ስትቆዩ ትሰሙታላችሁ። ጤና ይስጥልኝ አድማጭ ቤተሰቦች፣ ይህ አዶኒ ኒውስ ነው። አዶኒ ኒውስ ሀቀኛ ና እውነተኛ መረጃዎችን በጥራትና በፍጥነት ወደ እናንተ ያደርሳል። እስከ ዜናው ማወቂያ ድረስ አብራችሁን ስትቆዩ በርከት ያሉ መረጃዎችን ታደምጣላችሁ። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የዶል ምልክቱን ስትጫኑ ደግሞ በየቀኑ ና በየሰዓታቱ ልዩነት የምንለቃቸውን አዳዲስ እና ፈጣን ሀቀኛ መረጃዎችን የምታደምጡ ይሆናል። አብራችሁን ቆዩ። በዛሬው እለት በተለያዩ ቦታዎች ላይ አፍላ ውጊያዎች ተቀስቅሰዋል። በደንበጫ የከተማ ማለዳ በነበረው ውጊያ ከአስር በላይ የነፍስ ወከፍ ክላሾችን ፋኖ የማረከ ሲሆን የወታደራዊ ፔምፔ ታንክም ሹፌሩንም መግደሉን አስታውቋል። አንድ የመቶ አለቃ ቀዋጊ ከና አጃቢዎቹ መደምሰሳቸውንም ነው የአማራ ፋኖ ያስታወቀው። የአማራ ፋኖ ብሔራዊ ሀይል ምዕራብ ቀጠና ቴዎድሮስ እዝ እንዳስታወቀው ከሆነ ደንበጫና አካባቢ ላይ በነበረው ውጊያ ከፍተኛ ድል መቀዳጀቱን ጨምሮ ገልጿል። ዛሬ በጎጃም ከፍተኛ ውጥረት የነገሰ ሲሆን፣ የድሮን አሰሳም እየተደረገ መሆኑን የተነገረው አድማጭ ቤተሰቦቻችን ይህ በእንዲህ እንዳለ ዛሬም እንዲሁ በጎንደር ና በደብረ ብርሃን ከተሞች ዙሪያም ጥቃቶች ተፈጽመው ፋኖ ነጥብ ማስመዝገቡን መዘገቡ አይዘነጋም። አሁን ደግሞ የሰሜን ወሎ ዞን መቀመጫ ወደ ሆኖችና ከቀናት በፊት ውጊያን አስተናግዳ አሁን ላይ ግን ጋብ ብሎ የነበርና አንጻራዊ ሰላም አግኝታ የነበረችው ወልዲያ ከተማ ዛሬ ከሰዓት በኋላ ግን አፍላ ውጊያን እያስተናገደች ነው ተብሏል። በሰሜን ወሎና በደቡብ ወሎ በበርካታ ቦታዎች ላይም ቁጥጥር ያለው የአማራ ፋኖ አሁን ደግሞ ግዙፋን የወልዲያን ከተማ ለመጨበት ዙሪያዋን እየተዋጋ መዋሉን የተነገረው። ዛሬ ከሰዓት በኋላ በተቀሰቀሰ ውጊያ የፋኖ ኃይሎች ጎንደር በር በመባል የሚታወቀውን ከጎንደር ጋሸና ሐሙሲት አድርጎ ወደ ወልዲያ የሚያስገባውን መንገድ ሙሉ ለሙሉ በእጃቸው አስገብተዋል። በተመሳሳይ ከወልዲያ ወደ ሲሪንቃ መርሳ የሚወስደውን መንገድ በእጃቸው እያስገቡት ሲሆን ወደ መቀሌ የሚያስወጣው መንገድ ላይ ፋኖቹ መጎመራቸው ነው የተነገረው። በአጭሩ ወልዲያ በሶስት አቅጣጫ የተከበበች ሲሆን ሁሌ ወልዲያ ሊሰፍሩ ለሚገኘው የመንግስት ኃይል በየትኛው አቅጣጫ በኩል ድጋፍ የሚደረግበት መንገድ እንደሌለና ሙሉ ለሙሉ ተቆርጦ መከበቡን ለማወቅ ተችሏል። አሁን በከተማ ዙሪያ በድሽቃና በሞርተር የታገዘ የተኩስ ልውውጥ እየተደረገ እንደሚገኝ የተነገረ ሲሆን በከተማ ውስጥ የሚገኙ የሰራዊቱ አባላትን በከፍተኛ ጭንቀትና ውጥረት ውስጥ ነው ከወዲያ ወዲህ በፍጥነት በፓትሮል ሲንቀሳቀሱ እንደሚታዩ ለማወቅ ተችሏል። ይህ ፋኖ ኃይሎች ከወልዲያ ወደ ደሴ የሚወስደውን ሙሉ አውራ ጎዳናን በእጃቸው አስገብተዋል ማለት ከተማ ውርጌሳ ከተማን፣ ውጫሌ ከተማን፣ መርሳ ከተማንና በወልድያ ቅርብ ርቀት ያለችው ሲንቃን ሙሉ ለሙሉ በእጃቸው ቁጥጥር ስር አድርገዋል። በተመሳሳይ በመቄት ፍላቄት አካባቢ መነሻውን ከፍላቄት ከተማ አድርጎ ወደ ጋሻና ሲያቀና በነበር የመንግስት ኃይል ገረገራ በተባለችው ቦታ ቅርብ ርቀት ላይ በተፈጸመበት የደፈጣ ጥቃት በርካታ አድማ ብተና አባላት መጎዳታቸው ተነግሯል። ከሀያ በላይ የሚሆኑ አድማ ብተና አባላት ለሞትና ለአካል ጉድለት ስለመዳረጋቸው የተነገረ ሲሆን የፋኖ ኃይሎቹም የደፈጣ ጥቃቱን ከፈጸሙ በኋላ ስትራቴጂካዊ ቦታቸውን ዳግም መቆጣጠራቸው ነው የተነገረው። በተመሳሳይ አሁን በወልዲያ ዙሪያ የሚደረገውን ውጊያ ተከትሎ የፋኖ ኃይሎች ለሌቱን ወደ ከተማ ሊገቡ እንደሚችሉ በርካቶች ግምታቸውን አስቀምጠዋል። አድማጭ ቤተሰቦቻችን የበንዴ እንዳለ የምራብ ወሎ ዞን ዋና መቀመጫ በሆነችው መካነ ሰላም ከተማም አሁን በዚህ ሰዓት አፍለ ውጊያ እየተደረገ መሆኑ ታውቋልም። የፋኖ ኃይሎች ዛሬ ማለዳ ወደ መካነ ሰላም ከተማ መግባታቸውን ተከትሎና የመንግስት ኃይል ከከተማ ማለቁም መውጣቱን ተከትሎ ወግድ የሚገኘው የመንግስት ሰራዊት በከበባ ውስጥ ገብቶ እንደነበር መዘገባችን ይታወቃል። አሁንም ከበባ ውስጥ የሚገኝ ሲሆን ወግድ የሚገኘውን የመንግስት ኃይል ነጻ ማውጣት የሚቻለው መንግስት ዳግም መካነ ሰላምን መቆጣጠር ሲችል ነው። ይሁን እንጂ ያለው አቅም የተዳከመበት የመንግስት ኃይል ከገነቴ አካባቢው ተጨማሪ ወታደሮችን በማዘጋጀት ወደ መካነ ሰላም ለመግባት ዳግም ውጊያ መክፈቱን የተነገረው አሁን በመካነ ሰላም ከተማ ዙሪያ ላይ ከተከታታይ የድሮን ድብደቦች የሚያስቀሙ ሲሆን የድሮን ጥቃቶቹ ስላደረሱት ጉዳትም ሆነ ስላለው አጠቃላይ ሁኔታ እስካሁን የታወቀ ነገር ባይኖርም በመካነ ሰላም ከተማ ግን አሁን በዚህ ሰዓት የእጅበእጁ የሚጨበጠው ውጊያ እየተደረገ መሆኑን ለማወቅ ተችሏል። የጎጃምና የወሎ ፋኖች በጥምረት በመሆን መካነ ሰላም ነጻ አድርጓታል። አሁንም ላለማስያዝም ዳግም እየተፋለሙ እንደሚገኙ ነው የተነገረው። ወግዲህ የሚገኘው ሰራዊትም በከበባው ውስጥ እንደሆነ ታውቋል። በተመሳሳይ በዚሁ በምዕራብ ወሎ ማሻ ከተማ የሚገኘው ሰራዊትም ከተከበበ ዛሬ አራተኛ ቀኑ ተቆጥሯል። ይህንን ሰራዊት መንግስት ነፃ ለማውጣት አጅባር ከተማን ለመቆጣጠር አሁን በዚህ ሰዓት እየተፈራፈረ መሆኑ ታውቋል። የተንታ ወረዳ ዋና መቀመጫ አጅባር በፋኖች ከገባች ሳምንት የተቆጠረ ሲሆን የአጅባር ከተማ በፋኖች መያዝን ተከትሎ ወደ ማሻ ከተማ የመንግስት ሀይል ሎጂስቲክስም ሆነ ድጋፍ ማድረስ አልቻለም። በአጭሩ ማሻ ከተማ ውስጥ ያለው ሰራዊት በከበባ ውስጥ ይገኛል ወይም ከዋና ሀይሉ ተቆርጧል። ስለሆነም ይህንን ሀይል ለመታደግ የመንግስት ሀይል ዛሬ ወደ አጅባር ከተማ ለመግባት ውጊያ ከፍቶ የነበረ ቢሆንም ከፋኖች የተሰጠው ያጻፋ ምላሽ ግን ከባድ ነበር ተብሏል። ይህ ፋኑ ኃይሎችም ግዛታቸውን እያሰፉ ወደ ግንቢ አቅጣጫ ስለ መጠጋታቸው የተነገረ ሲሆን ግንቢ ላይ የሚገኘው የመንግስት ኃይል ዳግም አጅባር ለመቆጣጠርና ማሻ ከተማ ነጻ ለማድረግና ማሻ ላይ ያለውን ሰራዊት ከከበባ ለመውጣት በብረት ለበስና በሜካኒዝ ሊታገዘ ውጊያ አሁን ከመሸ መክፈቱንም ለማወቅ ተችሏል። አሁን በዚህ ሰዓት በተንታ አጅባር ዙሪያ በመካነ ሰላም ከተማ ውስጥና በተለያዩ አካባቢዎች ላይ ከባድ የጨበጣ ውጊያ እየተደረገ ሲሆን ሌላኛው የፋኖ ኃይል ደግሞ ከሌላ ከተማን በከበባ ውስጥ ማስገባቱ ተነግሯል። በወሎ ቀጠናዎች ላይ አብዛኛው የመንግስት ኃይል በከበባ ውስጥ እንደገባ ነው የመረጃ ምንጮች እየገለጹ የሚገኙትም። አድማጭ ቤተሰቦቻችን፣ ሌሎች ተጨማሪ መረጃዎችን አጠናክረን የነገ ማለዳ መለሳለሁ። እስከዚያው ድረስ ግን ሰላም ሁኑ።